አጎት ወንጀል ይፋ ወጣ። የብሌን አጎት እንግዲህ በፍላሹ እንዳለው ወንጀሉ በሙሉ አሁን ላይ በአደባባይ ወጣ። እናም ዳግም እና እናቱ ተገናኙ። ነገር ግን አሁንም ብሌንና እናቷ የሚገናኙበት አንደኛው ደስ የሚለው መንገድ ዳግም ብሌንን ከእናቷ ጋር ያገናኛታል። ምክንያቱም ብሌን አሳዳጊዋ እናት ጋር ስትሄድ ዳግምን እዛ ታገኘዋለች። ዳግም ደግሞ ይጠይቃታል፣ እንዴት እዚህለት መጪ አሳዳጊ እሷ ናት፣ እናቴ ሰላም ትባላለች እንግዲህ በማለትም አረብ ሀገር ሄዳ የሚለው አሁን ዳግም ሁሉንም ነገር ይረዳል ማለት ነው። ከዛ በኋላ የብሌንን እናት ማፈላለግ ይጀምራል። የበሀይሉ ወንጀል ያ እንግዲህ ግደል ተብሎ የተላከው ልጅ በፌላሽ ይዞ እያስፈራራ ይገኛል። አሁን ማንም አያሸንፈኝ የሚለው በኃይሉ ወንጀሉ ወጥቶበት እዳውን እያየ ይገኛል። እንዲሁም ቃል እጅ ከፍንጅ ሰላም ልጇ ያልሆነችውን ልጄ ልጅሽ ነኝ ብላ እዛ በመኖሯ እውነታውን አወቀች። ሰላምን እጅ ተፍንጅ ሰላም ቃልን እጅ ተፍንጅ ያዘቻት፣ ምን ልትሰሪ ነው ስትል የተፈጠረውን ነገር በሙሉ በኃይሉ እዛ ቤት እንደላካት ሁሉንም ነገር ዘርዝራ ለሰላም ተገናኘች ተናገረች። አሁን በቀጣው የሚገናኙት ሰላምና ብሌን። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ ግዲህ ብሌን ወይም አደራ ቀጣይ ፓርት ይዘን መጥተናል ማለት ነው። አደራ ደስ የሚለው ነገር እንግዲህ የሆነ የሚሰራውም ነገር በስነ ስርዓት ነው። እናም አሁን ብሌን እናትሽ ሞተች፣ ወላጅነትሽ የሚባል መርዶ ሰማች። ነገር ግን መርዶውን ስትሰማ እውነት አልነበረ። አሳዳጊዋን በማስገደድ ሊገላት የሞከረው ሰውዬ ተዚህ ቀደም የአሳዳጊዋ ልጅ ዳግም እናቴን ካገኘህ የምትፈልገውን ነገር እክስሃለሁ ከእናቴ ጋር አገናኘ ብሎ ለምኖት ነበር። እናም ሊገላቸው እንዳፈናቸው ቀጥ ብሎ ሲያይ የብሌን አሳዳጊ እናት ፎቶ ነበረ። ይህ ፎቶ የማን ነው? ሲላትም አስታወሰ። ዳግም እግሩ ላይ ተንበርክኮ እናትን እንዳገኘዋት አስረክፈ አለው ብሎት ነበር። ይሄ ፎቶ የኔ ነው አለችው። ስለዚህ ልጅሽ በሕይወት አለ አላት። ምን አሉ አዎ፣ ልጅሽ በህይወት አለ። ስለዚህ ልጅሽን እንዳገናኘች ከፈለግሽ ለብሌን እናትሽ ሞታለች እንጂ እናትሽ አለ ብለሽ እንዳታገናኛት። ለብሌን የምታረጃት እናትሽ ሞታለች፣ አረብ ሀገር ሂዳ እዛው ቀርታ ሞታለች ብለሽ ንገሪያት ብለው አስፈራራት። እርሳቸውም እንዴት ብዬ ነው ለልጅ ይሄን የምነግራት? እንዳገናኛ ተስፋ አድርጋለሁ እኮ እዋክን ልለምነ፣ አለችው። እንግዳውስ ንገሪያት፣ ልጅሽን እገልልሻለሁ። አሁን ብሌን ወደ አንቺ እየመጣች ነው፣ እናቷን ለማገኘት። እናቴን አገኛለሁ ብላ በተደሰተችበት ምትክ አንቺ መርዶ ንገሪያት፣ ካልሆነ ልጅሽን እገለውና ሬሳሽን አስታቅፍሻለሁ ሲላቸውም ሳይወዱ በግዳቸው እሽ ብለው ተስማሙ። ብሌን ስትመጣ ለብሌን እንግዲህ ብሌኔ አሏት። ውይልማ አሁን መጥቻለሁ እንሄድ አለቻቸው። እርሳቸውም የኔ ልጅ ምን እንደምልሽ አላቅም፣ ይቅርታ አሏት። እማዬ ይህ ምን ይቅርታ ነው? ምን አጠፋሽ? አለች። ምንም። እናት ታዲያ ይቅርታው ለምንድን ነው? ብሌኔ እናትሽ በህይወት የለችም። ምን አለች ተስ ሰዓታት በፊት እኮ እናትሽ በህይወት አለች ላገናኝሽ ብለሽ ነው ያመጣሽኝ አለቻት ነገሩ እንደዛ አይደለም እናትሽ አረብ ሀገር በሄደችበት ታማ ሞታለች። አለች ስለዚህ እንዴት ታመመች ሙታለች ወደዚያ አልተመለሰችም ያንችን ህይወት ለመቀየር ስትል ሄዳ አለቻት እማዬ አላምንም ስትልም እውነቴን ነው ልጄ፣ አዝናለሁ። አሉና ከብሌን ቀድመው እሳቸው ያደረጉት ልጃቸው ላይ ግፍ በጣም አሳዘናቸውና አለቀሱ። ብሌንም በጣም አለቀሰ። አጎቴ በኃይሉ እውነቱን ነበር። በቃ ማንም የሌለች ዘረ ቢስ ድሃ ነሽ እያለ በተደጋጋሚ ነግሮኝ ነበር። ይሄው ማንም የለኝም፣ እውነቱን ነው እያለች ማልቀስ ጀመረች። ግን የብሌን እናት ሰላም በህይወት አለች። ብሌን በጣም ታሳዝናለች። ተዛም ተነስታ እያለቀሰች ወደ ስራ ቦታ ሰላም ቤት መጣች። ቃልና ዳግም ቁጭ ብለው ነበር። ብሌን እያለቀሰች ስትገባ በተለይ ዳግም ደነገጠ። ምንንሽ ነው? ምን ተፈጠረ አሏት። እናቴ ሞተች አለች። ምን አለች ቃል፣ እናቴ ሞተች የዚህን ጊዜ ቃል በደስታ ይሉት ድንጋጤ እየሮጠች ለኃይሉ ለመደወል እክላሷ ገብታ ደወለችለት። ይኸው ልክ የብሌን እናት ሞተ ሞታ እያለቀሰች ነው አለችው። ዋው ደስ ይላል። ታዲያ ደስ ሊልሽ ነው የሚገባው ወይስ አላት። በጣም ደስ ብሎኛል፣ አንተ ነህ ያደረግከው አለችው። አዎ ጀግና ነኝ አላት። በጣም ለማንኛውም አሁን ማድረግ ያለብንን ነገር በነፃነት ነው የምናደርገው ሲላትም፣ አዎ አዎ አለች። ሲቀጥል ሌላው እንግዲህ እናም አሁን ዳግም እና እናትሽ ተሞተች ለምን ወደዚህ መጣሽ? አላት። ይኸውልህ እናቴ ዛሬ አይደለም የሞተችው። እናቴ አረብ ሀገር ሄዳ ለእኔ ህይወት መቀየር ስትቸገር እዛ ሄዳ ታማ ሞተች። እኔ ደግሞ አለች የለችም እያልኩ በሐሳብ ሳስባት ሞታለች እንሰማሁ አለችው። በጣም ያሳስናል በይዝሽ ይገርማል። እኔም እኮ እናቴ ትኑር ትሞት የማውቀው ጉዳይ የለም አላት። ምን አለችው? አዎ ታሪኩን ሌላ ጊዜ እነግርሻለሁኝ። አይዞሽ በርታ በይ ብሌ። እኔ ደግሞ ባለፈው ለተናገርኩሽ ነገር ይቅርታ ቃል እኮ አሳስታኝ ነው። አንቺ ነብሰበላ ራሷን ፍጹም አድርጋ አላት። እሺ በቃ አለችው። ብሌን ማልቀስ ጀመረች። በዚህን ሰዓት አንድ ስልክ ለዳግም ጮኸለት። እናቱን ሊገልበት ያለው ሰውዬ ነበር የደወለው። እናም ሄሎ አለ ዳግም። እንደት ነህ? ደህና ነኝ ማልበል። ዛሬ ደስ የሚል ዜና ይዣለሁ። ምንድን ነው? ማን ነህ? እናትህን በህይወት አግኝቻታለሁ እናቱ በህይወት አለች። እናቴን እንድታገናኘ ብለህ ቃል ያስገባኝ ልጅ ነኝ አለው። ምን ሲልም? አዎ ዳግም በድንጋጤ ስልኩን በቁሙ ለቀቀው። ስልኩም ባትሪው ለብቻ ስልኩ ለብቻ ሆነ። ሄሎ ሄሎ ቢል ገዳውም፣ ሊገል ሄደው አልተሳካም። ዳግም ሮጠና ስልኩን መልሶ ሊከፍተው ቢታገል እርሻ አይልም፣ ተሰብሯል። ሲሙን አውጥቶ ሌላኛ ስልኩ አስገብቶ በሚጠብቅበት ሰዓት ደወለለት። ተቋረጠ እኮ አለው። ለማንኛውም እናትን ታገናኘኛለህ የምርህና? አዎ የማገናኘህ አንድ ነገር ስታደርግ ነው። ምን? ሰላም ቤት እንዳለህበት አካባቢ ሰላም ቤት፣ የባህሉ ጃኬት ውስጥ ፊላሽ አለ። እሱም ፊላሽ አምጥተ ስትሰጠኝ እናትህን ታገኛለህ አለው። አይ ይህን እንኳ ማድረግ አልችልም፣ እትዬን እኮ በጣም ነው ማከብራት፣ አለ እንግዳውስ። እናትን ግንባሯን ብየደፋላለሁ ሲለው፣ እሺ በቃ እሺ፣ እናቴ ምንም እንዳታረጋት አለ እሺ፣ በማለትም እሺ፣ እናቴ ጋር ታገናኝ። አይ ባዩን በስልክ አገናኛ አለሁ። ሄጄ ስልኬን ጠብቅ አለው። እሱም መሽ አለ። ብሌን ለቅሷዋን እንደተያዘችው ነው። በዚህን ሰዓት በሀይሉ አሸናፊነት ተሰማ። ቃልም ጉር ትሆናለች። ከዛም በሰዓቱ ብሌን እንግዲህ እያለቀሰች ነው፣ እድል ብስነት ተሰምቷት። የብሌን አሳዳጊ የዳግም እናት እዛ ልጄን ለማዳን ስል አሳደግኳት፣ ልጄ ላይ ግፍ ሰራሁ፣ ፈጣሪ ሆይ እያሉ ብቻቸውን ያለቅሳሉ። በሚያለቅሱበት ሰዓት ያው ሰውዬ መልሶ ዘው ብሎ ገባባቸው። ቆይ አንተ ምንድን ነው የምትፈልገው? ልጅስ ለብሌን ከነገርሻት ልጅሽን አገናኝሻለሁ ብለኛል ነበር አለችው። አዎ ግን ደግሞ አሁን አይደለም የማገናኝሽ፣ አርፈሽ የማትቀመጭ ከሆነ ልጅሽን እደፋልሻለሁ አለና ወረወራቸው አልጋው ላይ። እሺ ምንድን ነው የምትፈልገው ሲልም ሲሉትም ባይሆን ልጅሽን በስልክ ላገናኘሽ ነው ሲላት፣ ሲያገኙት እማዬ ሀላት ልጅ፣ ዳግም ቆይ ኳስ ልጨዋት ብለ ወት የቀረው ለምንድን ነው አለችው። እማዬ ደናንሽ፣ አንችስ ይህን ያክል ጊዜ ለምን ጠፋሽ? ሚስጥሩ ብዙ ነው እርሱን ስንገናኘው አራሻአለሁ ሃላት። እሷም እሺ ብላ እሺ በቃ እያለች እያለ ስልኩን ቀማቸው። ህጅ ወደዛ! አርፈሽ የማትቀመጭ ከሆነ እደፋሻለሁ እደፋልሻለሁ አላት። ልጁንም ይኸውልህ ዳኔና ከአንተ ውጭ ይህን ነገር ይህን ሚስጥር አንድ ሰው ቢያቅ እናትህን አይደለም ባይነ ማየት እደፋልሃለሁ አለው። እሺ በቃ የፈለግከውን ነገር አደርጋለሁ፣ እናቴን ብቻ አደራ አለ። እናም እናትና እናቱን እና እሱን የለያየህን ሰው ታውቃለህ? አለችው። ቃል ማነት ብሌን ዳግምም፣ አዎ አውቃዋለሁ እና ምንም አላረከውም። ምን ማድረግ እችላለሁ? ጉዳይ አሁን እናቴን ቅድሚያ ማገኘት ነበረብኝ። ስለዚህ አማራጭ የለኝም። እሷን እስከማገኝ ድረስ ጸጥ ብዬ ነገሮችን በቅርብ ርቀት መከታተል ነበረ። አሁን ግን ማላት አሁን ግምን ብሌን ለቅሷን ቀጠለች። የብሌንን እናትና የዳግምን እናት ለያይቶ የሚኖረው በኃይሉ አሁን ትልቅ ችግር ውስጥ ገባ። ወንጀሉ በሙሉ በዛ በፊላሽ ውስጥ አለ። እያደረገ ያለው ነገር በሙሉ ተከትሎት ይዞራል። አሁን ያንን ይዞ ኃይሉንም እስከ መጨረሻው ጉድጓድ ውስጥ መክተት የሚፈልገው እንግዲህ የኃይሉ ቀኝች ሊከዳና ለራሱ ማድረግ ያለበትን ነገር ሊያደርግ ዝግጁ ሆኗል። አሁን ላይ አሳዛኙ ብሌናት ቻናልን ሰብስክራይብ እያደረጋችሁ